ሳር እንዲህ አይነት ነገር ይብቃሽ። እኔና ሚስቴ መሀል የምትገቢው ነገር አቁሚ። ሳሚዬ፣ ሲሪየስ፣ የምር ሲሪየስ። ቀልድ እኔ በእንደዚህ አይነት ነገር ቀልድ አላውቅም። ትላንትና ምን ስትያት ነበር? ሰላም ሰላም፣ ውድ ያዩ ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን፣ ዛሬ ተመልሼ መጥቻለሁ። እሷ ቤት ማለት ነው። ዛሬ እንኳን የመጣሁት አንድም ምናልባት ድጋሚ ውላ ላንገናኝ ይችላል ምክንያቱም አንዳንዴ በአንቺ በቤተሰቦችሽ ፊት ነው መናገር የምፈልገውን ነገር የምናገረው። ምንም መደባበቅም አያስፈልግም። ትላንትናም ቪዲዮ አይቼ የነበረ ካፌ ውስጥ ቀጥረሻት ያልሻትን ሁሉ ነገር ሰምቻለሁ። እና እያየ ወደ ካሜራ ወደ እና ቤተሰቦቻችን አንዴ ላውራ አይ ግራ ግራ አትረብሽኝ ላውራ አትረብሽኝ በቃ እኔ እስከ ዛሬ ድረስ መሀል ገብተሻል ይበቃሻል ከእንግዲህ እየቀለድክ ነው አይ ሙድ እያስገባብኝ እየቀለድኩ አይደለም እና የመጣንበት ጉዳይ ይሄ ነው እኔ እኮ የመጣሁበት ጉዳይ ይሄ አይደለም የመጣንበት ጉዳይ ይሄ ነው ለኔ ለአንቺ የፈለገሽን ነገር ልትወስኚ ትችያለሽ ጤነኛ ነኝ እኮ ይቆማል በቃ አቁመው እንዳታ እንዳታቆሙ በቃ ሲጀመር እንዲህ አይነት ነገር ይብቃሽ። እኔ እና ሚስቴ መሀል የምትገቢውን ነገር አቁም። ሲሪየስ፣ የምር ሲሪየስ። ቀልድ እኔ በእንደዚህ አይነት ነገር ቀልድ አላውቅም። ትናንትና ምን ስትያት ነበር? ምን ስትይ ነበር? ምን ስትይ ነበር? ቪዲዮ ላይ ሰምቻለሁ እኮ ከፍቼ ሳይ ነበር ማታ ሰምቻለሁ እያንዳንዷን ነገር። እንዳታቁም ምንም ቪዲዮ እንዳታቁም። እውነት አሁን ቤተሰቦች ቤተሰቦ፣ ያንቺን ቤተሰቦች ያውቃሉ፣ የኔን ቤተሰቦች ያውቃሉ። ይሄንን ጉዳይ ማለት ትዳራችን ውስጥ በትክክል እየገባች የምትበጠብጠው ሌላ ሰው አይደለችም። ሴጣን የሚቀናባት እሷ ራሱ ማለት ራሷ ነች። በቃ ሳሚ ግን ስነ ስርዓትሽ። ደግሞ ጥቁር ለብሳ ትመጣለች እንዴ እንደ ሴጣን ልትበጠብጭን። እኔ ለምንድን ነው እሱ ዛሬ የጠራዎች። ታቂያለሽ፣ የምታቂው ነገር አለ ማንም ለታስታርቂን አይደለም። ማል ገብተሽ ማል ገብተሽ ማል ገብተሽ ቢት ቢት ፈጣሪ ስማሁን ማላ በጣም አይማኖተኛ ለማምሰል ለማማተ ምናምናት ሞክሪ። በቃ ከተባነነ ተባነነ ነው። ቤት ውስጥ የምታጣልኝን ነገር አቁም። በቃ እኔ ምንም እንትናል ማላ ትግቢ እንደ እንደርጎ ዝምብ ማል ጥልቅ አጥበይ በቃ ምን አደረገው? ካሜራ አታቁም። ካዋሪኝ፣ እንደውም በስነ ስርዓት አዋሪኝ። ሌላ ነገር አትፍጠሪ። በቃ ባልሽን ደግሞ እየሄድሽ እንዲያ እንዲያረገኝ እንዳትዪ። እሱንም ቢሆን ጥርሱን አራግፌ ነው የምልክልሽ። አሳይሻለሁ። አንድ ካሜራ አንድ እንዳይጠፋ አንድ አጥፋና፣ አንተን ራሱ ነው ማጋጭ። በቃ እንዴ ምንድን ነው ያልሽው? ቪዲዮ ላይ ታረቁ አይደል ያልሽው? ታረቁ አይደል ወይ ያልሽው? ሰላም ይፈጠር አይደል ያልሽው? ቆይ አናግሪኝ። ሰላም ይፈጠር፣ ቤታችሁ ውስጥ ረብሻና ብጥብጥ አያስፈልግም፣ ሰላም ሁኑ አይደል ያልሽው አደለ ያልሁ። በቃ አብዳል መሰለኝ። ጎበዝ ነይ ነይ፣ የምር ፕራንክ ነው። እሺ ፕራንክ ፕራንክ ፕራንክ ነው። ቤተሰቦቻችን ይቅርታሽ ቤተሰቦቻችን ዛሬ ካሰብኩት ነገር ጋራ በጣም እሷ እየለፋችም እየደከመችም ስለሆነ እኛን ለማስታረቅ የእኛን ቤት አንድ ለማድረግ በጣም እየለፋች ነው። ዝም ባያንችሁ አንድ ቃል እንዳትናገር እየለፋች ነው፣ እየደከመች ነው፣ በጣም እየተሰቃየች ነው። እና እኛም ደግሞ የሆነ ነገር ልናግዛት ይገባል አይደል? ሰላም ልንፈጥር ይገባል ቤታችን ውስጥ ሰላም ልንሆን ይገባልና ዛሬ ቅድም እንደጠራሁሽ ነው ሀሳቤ። ፍቅርን ኬትም ኬትም ብለሽ ያ ኦሬዲ ዛሬ ቀጠሩ እንዳላችሁ ሰምቻለሁ። ከየትም ከየትም ለቃቅመሻት ማለት ነው። እግሯ ሌላ ቦታ ከሆነ እጇ ሌላ ቦታ፣ ከየትም ለቅመሽ ከዘመድ ቤት ገጣጥመሽ አምጪልኝ ቤት ማለት ነው። የምፈልገው እሱን ነው። እቤት ደግሞ እኔ ደስ የሚል ፕሮግራም አዘጋጅቻለሁ። ደስ የሚል ዝግጅት ነው ያዘጋጀው። ሰርፕራይዝ እናረጋታለን። በጣም በቃ ምን ልበልሽ ደስ አሁን ደስታና ዘን እኮ ተቀላቀለብኝ። እኔ አግብክ አይደለም ለቪዲዮ ድምቀት ፍራንክ ነው ያደረኩሽ። እና አምጫት። ምናልባት ስታመጫት ምናምን እኔ አላቅም። መግቢያ ከፈለግሽ ስሩ፣ ቪዲዮ ምናምን ቅረጹ። እኛ ቤት ግን ስትመጣ ቪዲዮ ይቀረጻል የሆነ ደስ በሚል ሁኔታ ብቻ በቃ ደስ በሚል ሁኔታ ሰላም አውረብ ፈልግ ያለው እያንዳንዱንም ነገር ደግሞ ቤት ስትመጣ ይታያል ምናልባት ይሄኛው ቪዲዮ አንቺ ላይ የሚለቀቅ ከሆነ ዘጠኝ ሰዓት ወይ ምናምን የሚለቀቅ ከሆነ ማታ ደግሞ የቤት ስትገባ ያለው ሰርፕራይዙ ምናምን ቪዲዮ ይለቀቃልና ና ቤተሰቦቻችንም እንግዲህ እዚህ ላይ እየገባችሁ ማለት አሁን ዘጠኝ ሰዓት ተለቆ አይተውት ከዛ አይደለም ሰርፕራይዙ የሚደረገው ማለት ነው እሱ አይታ ምና አሁን ነው አሁን እሷ እንደመጣች ቀጥታ ይዘሽልኝ ትመጫያለሽ። ቤት ውስጥ እንግዲህ የሱ ፍቃድ ይጨመርበት። እኔ እና ደግሞ አንተን የምጠይቀኝ ልጁ ያንተ ያለመሆኑ በጣም ጥርጣሬ ላይ ናትና ይሄንን እርግጠኛ እንድትሆንልኝ አንድም እሱን ለመጠይቅ ነው። አሁን ቀጥታ ወደ አንተ የመጣሁት እንጂ ያንዳንዱ ነገር ቪዲዮ ላይ አይወጣም እንጂ ብዙ መንገድ ይጃለው። እኔ ምንም አይመለከተኝም። እዛጋ ስላለው ነገር እኔ ምንም ህይወቴ ውስጥ የሚያመጣ ተጽዕኖም የለም። ስለዚህ ምንም ምንም በዚህ ጉዳይ ምንም ጥርጥር እንዳይገባችሁ አይደለም እኔ ለእኔ እኮ እኔ መጀመሪያም እኮ ረጋ ብዬ ነገሮችን እንትን ለማስተካከል ስሞክር የነበረው የራሴ ህይወት ላይ ያተኮርኩት እኮ እዛጋ ያለው ነገር ምንም ስላልመሰለኝ ነው ምክንያቱም በእኔ ምክንያት ከሆነ እኮ ያኔም ቢሆን እኔ እዛ የድሮ ህይወት ላይ ራሱ ማወቅ ችል ነበር ሊነገረኝ ይገባ ነበር አይደል አሁን ከስንት አመት፣ ከአስራ ምናምን አመት በኋላ መጥቶ እንደዚ ነው እንደዛ ነው ማለቱ ብዙም አያሳምንም፣ ተገቢም አይደለም። ለዛ ብዬ ነው እኔ የተውኩት ሁሉንም ነገር። ስለዚህ ምንም ጭራሽ የኔ ህይወትም አይደለም እሱ። ስለዚህ ለዛ ምንም ጥርጣሪ እንዳይገባ። ግን እምቢ እንዳትልሽ ነው እንደምንም አልኩ እኮ እንዳልኩ፣ አገተሽም አፍነሽም ቢሆን አምጪልኝ፣ ቤት ቤት አምጪልኝ ነግረኛል። አይነሱ አይታይም፣ ወላ አሁን አይታይም ራሱ ማለት ነው። እሷም ስትገባ ምታየው ሁላችሁ እኩል ነው ምታዩት ማለት ነው ሁላችሁ። ቤቱም በቁጥሩም ብቻ ነው የቤት ቁጥሩም ብቻ ነው የነገርኩሽ። ባለፈው ደሞ እንትና መጥቶ ነበረ። የዛን ጊዜ ባዶ ቤት ነው የመጣው። ምንም እቃ አልተገዛም ነበረ፣ አዲስ ነገርም የለም ነበር። አሁን ግን ብዙ ነገሮች ተቀይረዋል። ብቻ ሁሉንም ነገር የሰው ደስታ የሚያስደስታቸው በሙሉ ላይክ እያደረጋቸው እንግዲህ እሞን ወደ ማምጣት ይርዳል። ጸሎት አድርግ፣ ጸሎት አድርግ፣ ጸልዩልኝ እናንተም በጣም ትዝስ ብለዋል። በቃ አይ እንትንም ደስታም አለ እንትንም ብዙ አይነት የተደበላለቀ ስፕሪስ የሆነ ስሜት ነው የተሰማኝ። ጁስ በለው ይሄንን። ለማንኛውም ውድ ቤተሰብ አብረን እንሂድ አብረንኩ ሰላም ሰላም። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ እጅግ በጣም ሰላም ነን። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦቼ ዛሬ ያው እሙን የት እንደምወስዳትም አልነገርኳትም። የት ነው የምንሄደው፣ የት ነው የምንሄደው ትለኛለች አስሬ። አሁን ግን በእናንተ ፊት እነግራታለሁኝ። የምንሄድበት ቦታ ያው ሙያ አልነገርኩሽ ቦታው ላይ ስንደርስ ብዬ ነው ማለት። አንቺም ያው ቀና ልብ ስላለሽ ትረጅኛለሽ ብዬ አስባለሁ። አንድ የተቸገረች ልጅ አለችና ብታይ ልጅ ይዛ በጣም በቃ በአዛዛኝ ሁኔታ ነው ቤት ውስጥ የምትኖረው። ባሏ ጥሏት ሄዶና እሷን እርዳታ እንድንሰበስብላት እንዲሁም ደግሞ እንድንጎበኛት የቻልነውን የአቅማችን እንድናደርግላት ብዬ ነው። በዛ ላይ ደግሞ አንቺም በሶሻል ሚዲያ ስለምታቀሽ በቃ አንቺ ማግኘት በጣም ፍላጎት አላት ብታይና፣ ያው እምቢ እንደማትይኝ ስለማቀነው ዝም ብለሽ ነው በቃ ምንም ነገር ብዬ ይዤሽ የመጣሁት። ችግር የለውም ግን ምንድን ታማ ነው ወይስ ምንድን ነው ታማ ነው በእርግጥ አይ ልጇ አይደለም እሷ ነው ተታማች እና በጣም በቃ አንቺን ለማግኘት ደግሞ ጉጉት አላት ብታይ? እንዲሁም ያው በዩቲዩብም ስለምትከታተልሽ ማለት ነው። እናም ደግሞ እንዴ እኛኮ በቃ ማለት አንቺን ከማግኘት በተጨማሪ ደግሞ ለምን እርዳታ ማናደርግልሽም? ሰዎች መልካም በምን መልኩ ነው? ላይ አካውንት ነው ወይስ ቪዲዮን ሰራ? ይሄ ቪዲዮ እየሰራና አይደል ቪዲዮን ሰራና አው ቪዲዮን ሰራና አካውንቷ ምናምን እናስቀምጥላት አለ እና ምን መስልሻል? ደስ ነው የሚለኝ ያው ማለት ተመልካቾችም ያላቸው ማለት ሰው ያለውን ነው ባለው ነገር ምንም ትንሽ ነው ብሎ ሳይሆን ባላችሁ አቅም ከኛም ጀምሮ ማለት ነው ያለን ነገር እንረዳታለን። በነገራችን ላይ በአሁኑ ሰዓት ላይ ማለት ነው ሰው ብዙ ብር አይደለም የሚፈልገው፣ እግዚአብሔርን ከቸገረሽ አንድ ሺህ ብር ላንቺ በጣም ትልቅ ነገር ነው፣ በጣም በጣም ምክንያቱም መቶ ብር ለመውሰድ መቶ ብር ልፈልገሽ፣ አንድ ሺህ ብር አይደለም የሚያስፈልገሽ የፈለግሽው መቶ ብር ከሆነ ማለት ነው። ስለዚህ ሰው ባለው አቅም መቶ ብርም ለሷ በቂ አልሆን ይችላል ላኖራት ይችላል ግን ለጊዜው ማለት ነውና ያላችሁን እናንተም እንደሰደዋት ያው ስንገባ ደሞ ከሷ ጋር ያለውን ነገር፣ አዎ እና ያለን ከሷ ጋር ያለውን ነገር እና ሙዬ ሳሚንም ብታይ አውርቼ ነበረ። እርግጥ ይሄ ሪስ እዚህ ላይ ማንሳት የለብኝም ግን አውርቼው ነበረ። ልጁ የእሱ እንዳልሆነ በእርግጠኝነት ነግሮኝ ነበረ። እሱንም ደሞ እያሰብሽበት እንድትጂ ያው ሰሞኑን ከቻለን እንድናስተካክል አይሻልም? እሱ ችግር የለም ማለት መጀመሪያ እሱ ይሄኛው ስራ አባባለ ያው በዛው እንድታስቢበት ብዬ ነው። ችግር የለም አዎ፣ እሺ። እና እንዴነሽ? ከትላንትና በኋላ እንዴት ነሽ ካልኩሽ? በኋላ ደናና ባሮኬስ ደናና፣ አይ ደናና እግዚአብሔር ይመስገን። አይ እኮ ብዙ አይፈልም እማ ነው ምንም ነገር። በደምብ ጎበዝ ናት። ደውለሽ ለፋም። በጣም ነው የምትጠብቅሽ የነበረው በነገርሽ ላይ